ሰላም ወዳጆች፣ እንደምን አላችሁ? ሰላምታ ይበያላችሁበት ይደርሳችሁ። እንደ ከዚህ ቀደም ሁሉ ለሚመለከተው እንዲደርስ ሼር አድርጉ፣ ፎሎ ያላረጋችሁ ፎሎ አድርጉ። ዛሬ ማታ እዚህ ላይ በምታዩት ርዕስ ስር ውይይት እናደርጋለን። ለማንኛውም አንድ ነጋዴ ንግድ ሲጀምር ኢምፖርት ኤክስፖርተር ይሆን የተለያየ ቢዝነስ ሬስቶራንት ይክፈት ሻይ ቤት ይክፈት ሆቴል ይክፈት፣ ሌላ ፋብሪካ ይክፈት፣ የትኛውም ከንግድ ስራ ጋር የተገናኘ ስራ ሲሰራ እራሱን ብቻ ይጠቅማል ተብሎ አይታሰብም። እሱ ስር ሚስቱ፣ ልጆቹ፣ እናት አባቱ፣ ያላገባም ከሆነ ማለት ነው። መቼም ወላጅ የሌለው የለም ወይ፣ እህት ወንድሙ፣ አጎቱ፣ አክስቱ፣ የሆነ ቤተሰቡ ተጠቃሚ ሆናል፣ የመጀመሪያ ደረጃ ማለት ነው። ከዛ ቀጥሎ ወደ የሀገሪቷን ዜጋ አልፎም የውጭን ዜጋ ቀጥሮ እስከ ማሰራት ድረስ ይደረሳል። የቢዝነስ ባህሪው ይሄ ነው። ዝም ብለን እንደ ማንኛውም ተራሶ ስንረዳ ወይም ስረዳ ማለት ነው። እኔ ነጋዴ አደለሁ የንግድ ሕግን አላቅም ነገር ግን የሚሰማኝ ካነበብኩት፣ ከሰማሁት፣ ካየሁት የምረዳውና የምገነዘበው ነገር አንድ ሰው ሌላ ቀርቶ አንዲት ቡና የሆነ በረንዳ ላይ ቁጭ ብላ የምታፈላ ሴት ራሷን በመቻሏ ራሷን በመቻሏ ልብ በሉ ወይም ጉሊት ላይ ቲማቲም፣ ሽንኩርት የሚሸጡ ሴት ወይም ወንድ ራሱን በመቻሉ ወይም ራሷን በመቻሏ መንግስት ደስ ሊለው ይገባል። እራሱን ያ ሰው ወይም ያቺ ሴት ራሷን ከልመና ከጉስቁልና፣ ቢያንስ በልታ ታድራለች። በአመት የሚሆን አንድ ቀን ልብስ ልትገዛ ትችላለች። ቤት ከሌላ ቤት ተከራይታ ትኖራለች ወይም ይኖራል። ስለዚህ አንድ ዜጋ በራሱ ጊዜ ጥሮ ግሮ የሆነች ሳንቲም ሰብስቦ አግኝቶ ራስን መቻል ማለት ትልቅ ሰክሰስ ነው በአንድ ሀገር ትልቅ ሰክሰስ። ለመንግስትም ትልቅ ጫና ይቀንሳል። ለምሳሌ መንገድ ላይ የልጆችን ትምህርት ቤት ትቶ መነገድና ስራ ላይ መሰማራት ባልደግፍም ማስቲካና ሶፍት የሚሸጡት ሰዎች ከሚለምኑት፣ ቁጭ ብለው እርዳታ ከሚጠብቁት በአንድ ሺህ ጊዜ የተሻሉ ዜጎች ናቸው። ምክንያቱም ሚኒመም ራሳቸውን ችለው ሚኒመም ራሳቸውን ችለው ይኖራሉና። ወደ ህጋዊው ንግድ ስንመጣ ደግሞ አንድ ሰው በረንዳ ላይ ቡና ይስራ ወይ የሆነ ትንሽ የካፌ ከፍቶ ይስራ ወይም የሆነች ንግድ ሱቅ ነገር ከፍቶ ይስራ ወይም ትልቅ ፋብሪካ ሚኖረው ለብዙ ከራሱ አልፎ መጀመሪያ የራሱ ከዛ ለብዙ ዜጎች የስራ እድል ይፈጥራል። ይሄ በአንድ ሀገር ውስጥ እድለኝነት ነው። ሰው ጥሮ ግሮ በእንደዚህ አይነት መልኩ ለማደግ ሲጣጣር ለሌላው በር ሲከፍት ማለት ነው። ስለዚህ ምንድን ነው መሆን ያለበት? እንዲ ያለ ዜጋ መበረታታት፣ መደገፍ፣ ብድር የሚፈልግ ከሆነ ብድር ሊመቻችለት፣ ወይ የስራ ቦታ ማስፋፊያ ካስፈለገው የስራ ቦታ ማስፋፊያ ሊደረግለት ነው የሚገባው። መጎብኘት ነው ያለበት። በአስተዳደር በአካባቢው አስተዳደር በሆነ ገውጥ ወይም ቀበሌ የኢትዮጵያ ሕጋዊ አስተዳደር ከቀበሌ ነው የሚጀምረው። የቀበሌ የወረዳ አይ ቲንክ አዎ ወረዳ ነው የሚባለው መሰለኝ። የቀበሌ አለ የለም፣ እርግጠኛ አይደለም። የወረዳ አስተዳደር የዞን አስተዳደር ብሎም የንግድ ቢሮ ሰዎች የኢንቨስትመንት ቢሮ ሰዎች፣ ይሄ ከትንንሹ ሰው ጀምሮ ቡና ከምታፈላ ሰው ጀምሮ ማበረታታት በርቺ፣ በርታ ማለት ነው ያለባቸው። በህጋዊነት የሚሰራውን ሁሉ ማለት ነው፣ የሚቸግረውን ማገዝ፣ ማበረታታት፣ ወደ የበለጠ ቢዝነስ እንዲሄድ ማድረግ ነው። ቁጭ ብሎ ስራ እየጠበቁ አይደለም እየለመኑ አይደለም። ከመንግስት እርዳታ ስጦይ ብሎ መንግስትን እየጠየቁ አይደሉም። እና እነዚህ ዜጎች ጠንካራ ሲቲዝን ናቸው። እኔ ሌላ ሀገር ያየሁት ልምድ ይሄ ነው። እሺ፣ ወደ ከተማችን አዲስ አበባና እንደ ሀገር እንምጣ። ከፍተኛ የሆነ የህዝብ ሮሮ አለ። አሁን በዚህ በየሶሻል ሚዲያ እየሰማ ነው የት ንግዱን ዘግተን የት እንጥፋ የሚሉ ዜጎች እያየን ምን ማለት ነው? ይሄ ምንድን ነው እነዚህ ዜጎች የሆኑት ብሎ ወረድ ብሎ ኃላፊዎች መጠየቅ የለባቸው? የሚመለከታቸው እኔ እዛ ቢሮ እዚህ ቢሮ ማለት አልፈልግም፣ ቢኮዝ የእዝ ሰንሰለታቸው ወይም ተያያዥነታቸው ከማን ጋር እንደሆኑ ስለማላቅ ነጋዴ ስላሉ እኔ ሮሮውን ብቻ የህዝብን ብሶ ስሰማ የተለያየ መስሪያ ቤት ነው ኮምፕሌን የሚደረገው በተለያየ ቦታ በተለይ አዲስ አበባ ውስጥ፣ በተለይ ሸገር ከተማ ውስጥ ሸገር ሲቲ። ስለዚህ እኔ የብልጽግና መንግስት ወይም አሁን ኢትዮጵያን እየመራ ያለው ብልጽግና ፓርቲ እና አገር የሀገሪቷ መንግስት ይሄን ነገር ሲሬስ ቢያዩ ደስ ይለኛል። እዚህ በየሶሻል ሚዲያ ከንግድ ጋር ተያይዞ ከግብር ጋር ተያይዞ ከታክስ ጋር ተያይዞ በተለያየ መንገድ የሚደረገው ኮምፕሌን ብዙ ስለሆነ ከዚህ ውስጥ አስር ፐርሰንቱ እንኳን እውነት ከሆነ ለዚህ ሀገር ከባድ ነው። ስርዓት ከተማዋን ሞልቶ በየሀገሩ ክፍለ ሀገር ሳይቀር ሰው ሁለት ሶስት ዲግሪ ይዞ ቁጭ በሚልበት አገር ውስጥ በቂ ኢንዱስትሪ ባልተስፋፋበት አገር ውስጥ በቂ የስራ እድል በሌለበት አገር ውስጥ ስራ የጀመረውን ሰው ማበሳጨት ማናደድ ከስራ ማፈናቀል በተለያየ ምክንያት ግብር ሊሆን ይችላል፣ ምን ሊሆን ይችላል? ይሄንን ነው ሰው ኮምፕሌንስ ሲያደርግ የምሰማው። ጥናት አላደርኩም፣ ግን በየሶሻል ሚዲያ የምሰማው ወረድ ብሎ ይሄ ነገር እውነት ነው ውሸት ነው፣ በምን ምክንያት ነው ሰዎች እንዲህ ተማሮ የሚናገሩ? ምን የተለየ ነገር ከድሮ ይሄ መንግስት ሰው ላይ ጣለ? ምን አይነት ግብር ጣለ? ምን አይነት ታክስ ጣለ? ምን አይነት እገዳዎችን አድርጎ ነው ሰው እንደዚህ ኮምፕሌን የሚያደርገው የሚለውን ለህዝቡ ማጥራት መቻል አለበት፣ መንግስት ችግሩ እውነት ከሆነ መቅረብ፣ ውሸት ከሆነ ደግሞ ይሄ የውሸት ፕሮፓጋንዳ ነው ብሎ የውሸት ፕሮፓጋንዳ ነው ብሎ ለህዝብ መግለጽ። አንዳንዶቹ እንዴት እንደሚገልጹ ሳይ በጣም ያስደነግጣል። ንግድ ፍቃድ ከማውጣት ምን መግባት ነው የሚሉት ከመመለስ መመለስ ሁሉ አይቻልም ነው ንግድ ፍቃድ መመለስ ሁሉ አይቻልም። ምክንያቱም ማስቀመጥ ሰው ግብር ታክስ ያልከፈለው ነገር ካለበት ይሄን ይሄን ስትከፍል ይሄን ታደርጋለ ብሎ ማስቀመጥ፣ የሰራበትን መቀበል፣ አካሄዱን ምናልባት ችግር ካለው እሱን ግልጽ ማድረግ ወይ ደግሞ የሀሰት ፕሮፓጋንዳ በመንግስት ላይ እየተሰራ ከሆነ ይህን ፕሮፓጋንዳ ማጥራት እንጂ ምሬት ነው ምንሰማው። በየቀኑ ከነጋዴ ከምን ከምን መስራት አልቻልም? መንግስቱ እያሰራን አይደለም የሚል ኮምፕሌን እንሰማለን፣ በየከተማው ይሄ ከምን የመነጨ ነው? ለምንድን ነው እያጠሩ ማይከደው? የሚመለከተው ሰው ለምን አይገልጽም? ምንድን ነው ችግሩ ብሎ ከንግዱ ማህበረሰብ ጋር ከዚህ ኢንቨስትመንት የተለያየ ኢንቨስትመንት ሲባል ቢሊዮን ብር ማፍሰስ አይደለም። ቡና ከምታፈለዋ ይጀምራል። በቃ ራሷን ችላለች፣ ልትደነቅ ልትከበር፣ ሽልማት ሊሰጣት ይገባል። በቃ ራሷን ችላ ከመንግስት ድጋፍ ነጻ በመሆኑ ቤተሰቧን በማስተዳደሩ እንዴ! ያደለው ሀገር እኮ ወዳጆች፣ በወር እኮ የመኖሪያ የገንዘብ የምድኖ የምግብ የምን የምን እኮ ይሰጣል። እኛ በራሳችን እንኳን ችለን ስንሰራ ድጋፍ ለምን አይደረግልንም? ለምዶ አንበረታታ፣ ለምዶ ከስራ ሰው እንዲወጣ የተለያየ ግፊት። ግብርም ደግሞ ሲሰበሰብ አይሰብሰብ አይደለም፣ ስራ ሁሉ የሚሰራው መንገዱ ምኑ፣ መድኃኒቱ ምኑ በግብር ነው። ነገር ግን ሁሉንም ነጋዴ በስፋት መድረስ እንጂ ያለውን አንቆ በመያዝ አይደለም። እና ይሄ ኮምፕሌኑ ወይም መንግስት ላይ የቀረበ ያለውን አቤቱታና ስሞታ እኔ የአዲስ አበባ አስተዳደር ሸገርም እንደ ሀገር እንደ ኢትዮጵያ ቢታይና ችግር ካለ ችግሩን መፍታት፣ ችግር ከሌለ ደግሞ ውሸት ነው፣ ፕሮፖጋንዳ ነው ብላችሁ ለህዝብ ግለጹ። ይህንን ለማለት ነው አለ ብለዚያ ዜጋን ጭንቅ ውስጥ ማስገባት አግባብ አይደለም። ለመንግስቱም አይበጅም። የተሰበሰበውም ዋጋ ቢስ ነው የሚሆነው። ምንም ግብር ቢሰብ፣ ምንም ታክስ ቢሰበሰብ፣ ህዝብ ያላመነበት ህዝብ ያላስደሰተ ምንም ተሰብስቦ ምንም ቢሰራ ፈራሽ ነው። መጨረሻው ውድመት ነው የሚመጣው። ሌላ ሀገር እንዳየ ነው። ከዚህ ውስጥ እንውጣ ወዳጆች፣ ይታይ ይሰማ የህዝብ ሮሮ። አመሰግናለሁ። ሼር አድርጉና አድርሷቸው። ገለቶማ ይቀንለኝ።